ሰላም ለእናንተ ይሁን። ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምናነሳው ርዕስ ብዙ ወንዶችን የሚያሳስብ እና በግል ሕይወትም ሆነ በትዳር ውስጥ ውጥረትን የሚፈጥር ነው። እሱም የወንድ ልጅ ብልት ያለመቆም ችግር እና ቶሎ የመጨረስ ችግር ነው። ቪዲዮው ስለምን እንደሆነ የእነዚህን ችግሮች መንስኤዎች፣ በቤት ውስጥ የሚደረጉ ጥንቃቄዎችና ውሕዶች እንዲሁም የሕክምና አማራጮችን በጥልቀት እመለከታለን። እስከ መጨረሻው ተከታትላችሁ ትምህርት እንድትወስዱና ለሌሎችም ሼር እንድታደርጉ በአክብሮት እንጠይቃለን። ቪዲዮው ከተመቻችሁ ዋይቅና ሰብስክራይብ ማድረግ እንዳትረሱ፣ ወደ ትምህርታችን እንለፍ። ክፍል አንድ የችግሮቹ መንስኤዎች ኬሰስ ኦፍ ኤድ ኤንድ ፐ እነዚህ ችግሮች የሚከሰቱት በአንድ ነጠላ ምክንያት ሳይሆን በተለያዩ አካላዊ፣ ስነ ልቦናዊና የአኗኗር ዘይቤ ችግሮች ጥምረት ነው። አንድ የብልት ያለመቆም ችግር ኤሬክቲቭ ዲስፈንክሽን ኤድ መንስኤዎች የደም ዝውር ችግር ፒያስካዋር ፕሮቦይምስ ይህ ዋነኛው መንስኤ ነው። ብልት እንዲቆም በቂ የሆነ ደም ወደ ብልቱ መግባት አለበት። እንደ የስኳር በሽታ ዲያቤቲስ፣ ከፍተኛ የደም ግፊት፣ የኮሌስትሮል መጠን መጨመርና የልብ ህመም ያሉ በሽታዎች የደም ስሮችን በማጥበብና በመጉዳት የደም ዝውሩን ያስተጓጉላሉ። የነርድ መጎዳት ኒየርቭ ዳሜጅ የስኳር በሽታ፣ የአከርካሪ አጥንት ጉዳት ወይም የቀዶ ጥገና ህክምና በብልት አካባቢ ያሉ ነርቮችን በመጉዳት የብልትን መቆም ሊያስተጓጉሉ ይችላል። የሆርሞን መዛባት ሆርሞናል ኢምባላንሰስ የቴስቶስትሮን መጠን መቀነስ ዋው ቴስቶስቴፋን ወይም የታይሮይድ ሆርሞኖች መዛባት ለብልት አለመቆም አስተዋጽኦ ያደርጋል። መድኃኒቶች ሜዲኬሽንስ አንዳንድ የደም ግፊት መቆጣጠሪያ የልብ መድኃኒቶች፣ ጸረ ድብርት አንቲዴፕሬሰንስ፣ እና ሌሎች መድኃኒቶች የጎንዮሽ ጉዳት ሊኖራቸው ይችላል። ሁለት ቶሎ የመጨረስ ችግር ፕሬመደሪያ ቻካዋክሽን ፒየ መንስኤዎች፣ ስነልቦናዊ ምክንያቶች ፕሴፋዋሪካው ፋክቶርስ፣ ጭንቀትና ፍርሃት አንቺ ሄዲ ያንድ ስድረስ፣ በተለይ በግብረ ሥጋ ግንኙነት ወቅት ከቶሎ ጨርሺ ይሁን የሚል ያፈጻጸም ጭንቀት ፐርፎርማንስ አንቺ ሄዲ ችግሩን ያባብሰዋል። ድብርት ዲፕሬስየን እና የግንኙነት ችግሮች፣ አካላዊ ምክንያቶች ፒሲካው ፋክቶር፣ የሆርሞን መጠን መዛባት በፕሮስቴት ወይም በሽን ቱቦ ላይ ያለ ኢንፌክሽን ወይም እብጠት፣ በአንጎል ውስጥ ያሉ ኬሚካሎች ኒውሮትራንስሚተርስ መጠን መዛባት፣ በተለይም ሴሮቶኒን የተባለው ኬሚካል ዝቅተኛ መሆን። ክፍል ሁለት በቤት ውስጥ የሚደረጉ ጥንቃቄዎችና ውህዶች ሆም ኬር ኤንድ ናዲር ኦፍ ኤምዲኤስ። ቀላል የአኗኗር ዘይቤ ለውጦች እና ተፈጥሯዊ ዘዴዎች ችግሩን በእጅጉ ሊያቃልሉ ይችላሉ። ሆኖም እነዚህን ከመተግበሩ በፊት ሐኪም ማማከር ተመራጭ ነው። ህ የአኗኗር ዘይቤ ለውጦች ወይፈስታዊ ዮካንድስ ጤናማ አመጋገብ ሄያውችልደየድ የደም ዝውውርን የሚያሻሽሉ ምግቦች እንደ ፍራፍሬዎች፣ አትክልቶች፣ ጥራጥሬዎች እና ዓሣ በተለይ ኦሜጋ ሦስት ያላቸው በብዛት መመገብ፣ ዚንክ ሳንክ እና ማግኒዚየም ማይጄሳየም፣ እነዚህ ማዕድናት የወንዶች የመራቢያ ጤናን ይደግፋሉ። እንደ ዱባ ፍሬ ፔምፕኪን ሲድስ፣ ለውዝ ሚያድስ እና ጥቁር ቸኮሌት ዳርክ ቾኮሌት ያሉ ምግቦችን መጨመር፣ የተጠበሱና ስኳር የበዛባቸውን ምግቦች መቀነስ። የአካል ብቃት እንቅስቃሴ ፌጌዋሪያ ቸርቴስ ኤሮቢክስ ኤፎቤክስ እንደ ፈጣን የእግር ጉዞ፣ ሩጫ ወይም ዋና የመሳሰሉት እንቅስቃሴዎች የደም ዝውውርን ያሸሽላሉ። በቀን ለ30 ደቂቃ ያህል መስራት ጠቃሚ ነው። የፔልቪክ ወለል ልምምዶች ኬጃዋ ቸርቴስስ ሽንቶን ለመያዝ የሚጠቀሙባቸውን ጡንቻዎች ማጠንከር የዘር ፈሳሽ መቆጣጠርን ሊያሸሽል ይችላል። በቀን ሶስት ጊዜ ለእያንዳንዱ ሶስት ሰከንድ በመያዝ አስር ጊዜ መድገም። ጭንቀትን መቆጣጠር ስድሬስ ማኔጅመንት፣ ዮጋ፣ ሜዲቴሽን በቂ እንቅልፍ መውሰድና ከጓደኞች ጋር መወያየት ጭንቀትን በመቀነስ የአፈጻጸም ጭንቀትን ይቀንሳል። ሲጋራና አልኮልን ማቆም ኮሃይት ሽማጋይን ጋንድ አውካሃው ማጨስ የደም ስሮችን በእጅጉ ስለሚጎዳ ለኤድ ዋነኛ መንስኤ ነው። የአልኮል መጠንም የብልት መቆምን ያውካል። በቤት ውስጥ የሚዘጋጁ ውህዶች ያዲራው ፋሜዲስ ፖይመንትስ የምርምር ውጤት ያልተረጋገጠ መሆኑን ማስጠንቀቅ ያስፈልጋል። ዝንጅብልና ማር ጋንገፍ አንድ ዝንጅብል የደም ዝውውርን እንደሚያሻሽል ይታመናል። በየቀኑ ጥቂት የዝንጅብል ጭማቂ ከማር ጋር ቀላቅሎ መውሰድ። ፓናክስ ጂሰንግ ፒያች ጃንሰም በአንዳንድ ጥናቶች የብልት መቆምን ሊያሻሽል እንደሚችል ተጠቅሷል። በሐኪም ትዕዛዝ ቢወሰድ ይመረጣል። አሽዋጋንዳ የእጽዋት ይህ ዝግጅት ጭንቀትና ድብርትን በመቀነስ በስነልቦናዊ ምክንያት ለሚመጣ ፒያና ኤድ ሊረዳ ይችላል። ሃ ቶሎ የመጨረስን ለመቆጣጠር የሚረዱ ቴክኒኮች በሄቪየር ፎር ማቆም ጀመር ቴክኒክ ስታፕ ስታር ያችን ከፍተኛ የደስታ ስሜት በሚሰማበት ቅጽበት እንቅስቃሴ ሙሉ በሙሉ በማቆም ስሜቱ እስኪቀንስ ድረስ መጠበቅ፣ ከዚያም መቀጠል ይህን በተደጋጋሚ በማድረግ የመጨረሻውን የደስታ መጠን መቆጣጠር ይቻላል። መጨመቅ ቴክኒክ ስትሬስታችን ልክ ሊጨርሱ ሲሉ ብልቱን ከጫፉ በታች ያለውን ክፍል በጥብቅ በመጨበጥ የደስታ ስሜቱን መቀነስና ዘግይቶ መቀጠል ክፍል ሦስት የሕክምና ቅደም ተከተሎች ማይደካው ትሬድመንት ኦፕሽን ከላይ የተጠቀሱት ዘዴዎች ካልረዱ ወይም ችግሩ ከባድ ከሆነ ወደ የጤና ባለሙያ ዩሮሎጂስት፣ ወይም የስነ ልቦና ባለሙያ መሄድ አስፈላጊ ነው። አንድ የብልት አለመቆም ኤዲ የሕክምና አማራጮች የአፍ ውስጥ መድኃኒቶች ኦራው ሜዲካሽን እንደ ሲልደናፊል ሳውደናፌው ወያግራ እና ታዳላፊል ፔዳዌፌው ኪያዌስ ያሉ መድኃኒቶች የደም ዝውርን በመጨመር ብልት እንዲቆም ይረዳሉ በሐኪም ትእዛዝ ብቻ እነዚህ መድኃኒቶች ያለ ሐኪም ትእዛዝ መጠቀም አደገኛ ሊሆን ስለሚችል ጥንቃቄ ያስፈልጋል የሆርሞን ሕክምና ሆርሞን ፌፖይስመንት ዝቅተኛ ቴስቶስትሮን ካለ በሐኪም ቁጥጥር የሚደረግ ሕክምና። የቫኪዩም መሳሪያ ወያክረም ካነ ትሬዲሽን ዲያቤሲስ ብልት እንዲቆም የሚረዳ ውጫዊ መሳሪያ። ቀዶ ሕክምና ሰርገርን የብልት ተከላ ፔናው ኢምፖይንት የመጨረሻ አማራጭ ነው። ሁለት ቶሎ የመጨረስ ፒ የሕክምና አማራጮች የስነ ልቦና ምክር ፍሰፋሪካው ካንሰዋይን የጭንቀት የድብርት ወይም የግንኙነት ችግሮች ለችግሩ መንስኤ ከሆኑ የስነ ልቦና ባለሙያ ማማከር ትልቅ መፍትሄ ነው። እንደ ሁልጊዜው ላይክ ያድርጉ፣ ሰብስክራይብ ያድርጉ እና ለሌሎችም ወዳጆቹ እንዲደርስ ሼር ያድርጉት። በሚቀጥለው ቪዲዮ እንገናኛለንክ።